የኔ እናት ደህና አደሩ። እንዴት ነውት? ሰላም ነው። አያውቁኝም? አዎ ልጠይቀውት ነው የመጣው የኔ ናት። እሺ ደህና ነው ትልኝ። እስኪ ወደ ቤት ይሄዱን። ደህና ነው ከእነሽ ማሽላል እንሽ ማሽላል ደግሞ እንግዲህ ጌታ ያበላል፣ ጌታ ያበላል። ና ከተሳካላችሁ ስጡኝ። ግማሹ አደና ከሰው ተፈጥሬ እንደገና ቁልቁል ወርጄ ስለሆንኩኝ አፍራለሁ። ልጅ አደለም፣ እያፈርኩ ነው፣ እየደነገጥኩ ነው፣ ከሰው እንዳልተፈጠርኩኝ። አዎ አባቴ እንዴት ያለ ነበረ? ምን ይደረጋል። እንደገና ቁልቁል ሆንኩኝ፣ እኔ ቁልቁል ሆንኩኝ እና ሆነላችሁ፣ እገዙኝ። እሺ አትገዘኝ አልልህ። እሺ አሁን ምን ምን ያስፈልግዎታል? እሺ የሚያስፈልግዎትን ብቻ ይንገሩ። ጤፍ ታላችሁ፣ ጤፍ ስጡኝ። እሺ አዎ፣ ጤፍ ታላችሁ፣ ጤፍ ስጡኝ። ሌላስ? አመጥባል። ሌላስ? በርበሬ ታላችሁ፣ በርበሬ። እሺ ልጅ አለሁት። የት ልጅ አለችኝ የት ነው? ዓመት በመለስ መለስ ነው የሚባል። ያ የሞተው በሱ ጊዜ ነው የጠፋች። እስከሆነ አይደው በቃ እንመጣለንሽ። እሺ ነገር መጥቶልኛል። ልብሱላ መጥቶለታል። ልብሶትን ይቀይሩና ይመርቁልናል። እሺ፣ እሺ፣ እሺ። እማማዬ አምሮብዎታል። እድሜ ለእናንተ እንጂ አምሮብኛል። አማዋቴን ያሳምረው። እንግዲህ አይጢቱ እንዳገባብኝ አይጢቱ ትገባለች ስሞት

ዘይት አለ። ታዲያ ምኑን ቆጥር የዘልቀዋለሁ አለ። ይሄን ያደረግልዎት ብርሃነ መስቀል ይባላል። እሱን በደንብ አርገው ይመርቁልኛል። ቦታ አለ አዚ የለም። ማየ ሌላ ቦታ በውጭ ሀገር ነው የሚኖር፣ የኖርልኝ እች ደግሞ ለአንዳንድ ነገር ለበዓል እንድትሆነውት ለበግም ሆነ ዶሮም ሆነ ዘጠኝ ሽብርናል የያዝና እሱን ይመርቁልኝ። እሺ ያሰምትልኝ አሜን። ጌታ ይከተልልኝ አሜን። ይኔ ሁላችሁ ግብልኝ። ጌታ ይከተልልኝ። ባለበት ወረደበት። ጌታ ይከተልልኝ። አውሾህ እንቅፋት አይምታብኝ። ወን ተመሬት አውልብኝ። ጌታ ይከተልልኝ ለጌታ ንብረት ትከተልልኝ ኢየሱስ ክርስቶስ ይከተልልኝ። አሜን። መድኃኒዓለም ይከተልልኝ። በለዚያር ይከተልልኝ። ቅዱስ ገብርኤል ይከተልልኝ። አሜን። በዚህ በተሰፈረ በተቆጠረ ልክ እድሜውን ጤናውን ይስጥልኝ። አሜን። እኔናት ከሁለዚህ እንዲሰጠኝ ለምን እኔ ምትነስ ይበልጫ ልክ ላት አሜን። እድሜ ይስጥልኝ። አሜን። ውላ ግባልኝ። አንተ ውላችሁ ግቡልኝ። ጌታ ይከተል እንጂ፣ ናኔ ናኔ፣ እድሜ ይስጥ፣ እድሜ ይስጥ። ጌታ ይከተለው፣ ጌታ ይከተለው በሄደበት በተረገጠበት በተቀመጠበት። አሜን። አገሩ ሰላም ያርግልና። አሜን። ለአገራቸው እንዲያበቃቸው። አሜን። እንደዚህ እንዲል ጌታ ይከተል እንጂ። አሜን። ናኔ። አሜን። እኔ እንደስ እንዳለኝ እሱን ደስ ይበልልኝ፣ እኔን ደስ እንዳለኝ አላሰብኩትም፣ ደስ ይበልልኝ የታይከታል አሜን። እኔና እናስገባለሁት ሰላም ነሽ አሉልኝ። ሰላም እደሩልኝ፣ መልካም ባል ይሁንላችሁ፣ እሺ ማለት እድሜ ይስጥልኝ። አንተም ተባረግ፣ ውሎ ይግባ። ስላና ጫማ ሆኖ ይከተል፣ ጫማ ሁኖ ይከተል። እድሜ